አንድ ተቋም እድገት ዋነኛ ተዋናዮች የተቋሙ አመራሮችና በውስጡ ያሉ ሰራተኞች ናቸው። ለዚህም ማሳያ የኢትዮጵያ ፌዴራል ቤቶች ኮርፖሬሽንን ማንሳት ይቻላል። የፌዴራል ቤቶች ኮርፖሬሽን ከለውጡ በፊት በነበሩ አመራሮች በመልካም አስተዳደር እጦትና በሙስና የተዘፈቀ ተቋም ነበር። ታዲያ ይህ በውድቀት ጎዳና ላይ የነበረ ተቋም በለውጡ ማግስት ባገኘው የበሰለ አመራር ከወደቀበት ተነስቷል። ለዚህም ስኬት የአንበሳውን ሚና የተጫወቱት የኮርፖሬሽኑ ስራ አስፈጻሚ ክቡር አቶ ረሻድ ከማል ናቸው። አቶ ረሻድ ከማል ይህንን የወደቀ ተቋም ሬሳ ማከም በሚባል ደረጃ መታደግ ችለዋል። አዲሱ የለውጥ አመራር ባለፉት ሰባት ዓመታት ሀገራዊ ሪፎርምን መነሻ በማድረግ ተቋሙን ትርጉም ባለው ደረጃ መለወጥ የሚያስችል ሁሉን አቀፍ ሪፎርም አቅዶ በመተግበር በሁሉም ዘርፎች የሚበረታታና ተስፋ የሚሰጥ ስኬቶችን ማስመዝገብ ችሏል። ይህን ለማመን የሚከብደውን የፌዴራል ቤቶች ኮርፖሬሽን እድገትና በቴክኖሎጂ መራቀቅ የጎህ ቲቪ፣ የአቢሲኒያ ሚዲያና የትኩስ መረጃ መስራችና ባለቤት እንዲሁም ያይቻላለን መጽሐፍ ጸሐፊ ኮር ዳዊት ጌታሁን በኮርፖሬሽኑ ዋና መስሪያ ቤት በመገኘት የተቋሙን ዘርፈ ብዙ ለውጥ አይተው መስክረዋል። እነዚህ ስታንዳርዶች ውጭ ነው ነው በሀገሬ ደረጃ ሙሉ ንብረቱን ሰርተንበት ይዘን እንመጣለን። ግን በጣም በጣም በጣም ሊበረታታ አይዟችሁ ሊባል የሚችል ወደ ፊት በጣም ጎልቶ ሊሰራበት የሚገባ እና ሀገርን ከድህነትና ኋላ ቀርነትን በማላቀቅ በአዲስ ሀሳብ የጀመረው ሀገራዊ ለውጥ እውን እንዲሆን በጠንካራ አስተዳደር ላይ የተመሰረተ ተቋም መገንባት መሰረታዊ ነገር ነው። ለዚህም ማሳያ ደግሞ በጠንካራ አመራር እየተመራ አመርቂ ውጤት ያስመዘገበው የፌዴራል ቤቶች ኮርፖሬሽን ግንባር ቀደም ተቋም ነው። አገራዊ ለውጡን እንደ መልካም አጋጣሚ ተጠቅመው በለውጡ የተለወጡ ጠንክረው የወጡ ጠንካራ ተቋማት እንደ ማሳያነት ማንሳት አስፈላጊ ነው። ለዚህም ደግሞ የፌዴራል ቤቶች ኮርፖሬሽን ከሀገራዊ ለውጡ እኩል ስኬትን እየቆጠረ የስኬታማ ተቋማዊ ግንባታ ማሳያ ተደርጎ መጥቀስ ይቻላል። ኮርፖሬሽኑ ከነበረበት ሁኔታ ከፈጣኑ ሀገራዊ ለውጥ ጋር አብሮ የማይሄድ ኋላቀርና ወቅቱን ያልዋጀ ተቋማዊ ቁመና ውስጥ መሆኑን የተረዱት አቶ ረሻድ ከማል ተቋሙ ከነበረበት የውድቀት ቅርቃር ለማውጣት ቀንከሌት እልህ አስጨራሽ ትግል አድርገዋል። በቀድሞ ስርዓት ተቋሙ ውስጥ የተሰገሰጉ ሙሰኞች ትግሉን አስከፊ አድርገውታል። ያም ቢሆን ተቋሙን በእድገት ጎዳና ላይ ከመጓዝ አላገደውም። ይህ በብርሃን ፍጥነት እድገት እየተጓዘ ያለ ተቋም አሁን ደግሞ ባለም አቀፍ ደረጃ ወደር ያልተገኘለት የስሪዲ ቴክኖሎጂ ወደ ሀገር ውስጥ በማስገባት ፈርቀዳጅ ሆኗል። በአቶ ረሻድ ከማል የሚመራው የፌዴራል ቤቶች ኮርፖሬሽን የስሪዲ ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ ከተባለው ኩባንያ ጋር ስምምነት ላይ ደርሰዋል።

የተቋሙ ችግር መፍቻ ቁልፍ ሆኑ በማግኘቱ ፈጣኑ የለውጥ ሀዲድ ውስጥ ራሱን አስገብቷል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሺድ ከማል ኦስትሪያ ወንፊንግ ከተማ አቅንተው ከግንባታው ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የስሪዲ ኮንስትራክሽን ፕሪንት የፌዴራል ቤቶች ኮርፖሬሽን ተግባራዊ ለማድረግ በሚቻልባቸው ጉዳዮች ላይም ምክክር አድርገዋል። አቶ ረሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ የግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፈዋል። ኮርፖሬሽኑ ከዚህ በፊት የአልሙኒየም ፎሮም ወርክ የግንባታ ቴክኖሎጂን ከኮሪያ በማስመጣት በስፋት ጥቅም ላይ እየዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ አድርገዋል። የፌዴራል ቤቶች ኮርፖሬሽን ስራ አስፈጻሚ አቶ ረሻድ ከማል የስሪዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ ለሀገራችን የኮንስትራክሽን ኢንዱስትሪ ያስተዋወቀው ሶስተኛው ዘመናዊ የግንባታ ቴክኖሎጂ በአጭር ጊዜ ውስጥ ቤቶችን በመገንባት የህዝብን ችግር ለመፍታት ቀን ከሌት ደፋ ቀና እያሉ ይገኛሉ። ክብርና ምስጋና ሰርተው ለሚሰሩ እጆች